የሲዳማ ክልል መንግስት በክልሉ ከሚገኙ ባለሀብቶች ጋር በክልላዊ ልማትና የሰላም ጉዳዮች ዙሪያም ውይይት አካሂዷል። ክልሉ ከተመሰረተ ወዲህም የክልሉ መንግስት የህብረተሰቡን ጥያቄ ለመመለስ የተሄደበት ርቀት ምን ይመስላል፣ የባለሀብቱስ ሚና ምን ነበር የሚሉ ጉዳዮችም በውይይቱ ተነስተዋል። መንግስት የህዝቡን የልማትና የመልካም አስተዳደር ጥያቄዎችን ምላሽ መስጠት የሚያስችል ስራዎችን መስራቱን ነው በመድረኩ የተገኙት የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ የተናገሩት በዚህ ሂደት ውስጥም የህብረተሰቡና የባለ ሀብቱ ሚናም የላቀ ነው ብለዋል። የክልላችንን ተጨባጭ ሁኔታ ታሳቢ ያደረገ የልማት እቅድ ነድፈን ያንን ተግባራዊ ለማድረግ እየሰራን እየተጋን እንገኛለን ለዚህ እንግዲህ ሁሉም የክልላችን ነዋሪ የሚጠበቅበትን አስተዋጽኦ አድርጓል። በርካታ አስተዋጽኦዎች በመደረጋቸው በርካታ ስራዎችን መስራት ችለናል። ለምሳሌ ከትምህርት አንጻር የተሰራውን ብቻ ማንሳት ቢያስፈልግ በርካታ ባለሀብቶች ከ አስር ሚሊዮን ብር በማውጣት ትምህርት ቤት ሰርተዋል። በርካታ ትምህርት ቤቶች በዚህ ሁኔታ ተገንብተዋል። እሱ ብቻ አይደለም፣ የፀጥታ ተቋማትን የፖሊስ ጽህፈት ቤቶችን በመስራት በኩልም በሁሉም ወረዳዎች፣ በሁሉም የከተማ አስተዳደሮች ከፍተኛ ስራዎች ተሰርተዋል። ህዝቡን ተጠቃሚ የሚያደርጉ በተለይም ድሃ የሆኑ የህብረተሰብ ስራዎችን መንግስታችንም ድሃ ተኮር መንግስት ስለሆነ ድሆችን ካሉበት ሁኔታ የሚቀይር በርካታ ስራ ተሰርቷል። ባለፉት ጥቂት ዓመታት ብቻ ከሰባት ሺህ በላይ ቤቶች ለድሆችና ለአቅመ ደካሞች ተሰርተው ኑራቸው እንዲሻሻል ተደርጓል። በግብርናው ዘርፍም የክልሉ ህዝብን መመገብ የሚያስችሉ የግብርና ስራዎች ተሰርተዋል ያሉት አቶ በየነም በክልሉ ያሉ በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎችን ህይወት የመቀየሩ ስራ ትኩረት የተሰጠው ጉዳይ ስለመሆኑም አብራርተዋል። ያነጋገር ናቸው። የውይይቱ ተሳታፊ ባለ ሀብቶችም በክልሉ በትምህርት ቤት ጥገና ና ግንባታ፣ በመንገድ፣ በንጹህ መጠጥ ውሃ ተደራሽነት ና መሰል የልማት ስራዎች ላይ ከመንግስት ጎን በመቆም ድጋፍ እያደረጉ እንደሚገኝም ተናግረዋል። በክልሉ የተቻለውን ያህል ክልሉ ላይ ልማት እየተሰራ ነው። ነጋዴውም ተሳትፎ የተለያዩ ትምህርት ቤቶችን ሌሎችንም፣ ንጹህ ውሃ የማግኘት ህዝቡን እየረዳ ነው፣ ክልሉን እየደገፈ ነው። አሁንም መቶ በመቶ ሁሉም ነገር ይሰራል በአንዴ ይሆናል ማለት አይቻልም እና በርትቶ መሰራት አለበት። እየተሰራ ያለውም ስራ እሰየው የሚያሰኝ ነው። አንደኛ ትምህርት ቤትን ከመደገፍ አንጻር፣ ሌሎች ሌሎች የልማት ስራዎችን የሚሰሩ የልማት ስራዎች ላይ በአብዛኛው እንሳተፋለን። አቅማችን በፈቀደ ከመንግስት ጎን በመሆን እያገዘን እንገኛለን። የተበጣጠሱ በእያንዳንዱ እጅ ብዙ ገንዘብ ነው ያለው፣ ትልቅ ማቀድ ይፈልጋል። አሁን ሰብሰብ አድርጎ ወደ አክሲዮን በማምጣት አሁን መንግስት የሚያደርገውን ነገር እነዛ ሀብቶቻን በማሰባሰብ ትልልቅ ነገሮችን እንዲሰሩ ዜጎች ሊሰሩ የሚችሉበትን እንዲሰሩ ፋብሪካዎች እንዲገነቡ እንደዚህ እንዲያደርጉ መንግስት የመሪነት ሚናውን መጫወት አለበት። በቀጣይም መንግስት ለኑሮ ውድነት የስራ አጥ ቁጥርን ከመቀነስ ረገድ ብሎም የህብረተሰቡን የልማት ጥያቄ ከመመለስ ረገድ መስራት አለበትም ብለዋል። ለዚህ ደግሞም ድጋፍ ለማድረግ ዝግጁ ነንም ብለዋል። በተመረጡ ዘርፎች ላይ ባለሀብቱን በማሳተፍ መንግስት አብሮ ሰርቶ ስራ አጡንም ከመቀነስ አንጻር ባለሀብቱን በጥንቃቄ እንዲሰራ ምክርም እየሰጠ፣ እኛም የተቻለንን ነገር በማድረግ ቢያንስ ቢያንስ በድርጅቶቻችን እየቀጠርን የሰው ኃይሉን እየጨመርን ድርጅቶችንም እያሰፋን ስራ አጡን የመቀነስ ስራ ለመስራት የራሳችንን ጥረት እያደረግን ያለ ነው። አገራችን ብዙ ይጠበቅባታል። የኑሮ ውድነት አለ በሀገራችን ላይ አሁን አንገብጋቢው የኑሮ ውድነት መቀረፍ አለበት። የነዳጅ እጥረት መቀረፍ አለበት። እኩል ተሳትፎ እንዲኖረው ህዝብን ማቀፍ ህዝብን ያቀፈ ልማት ህዝብን ያስተባበረ የሚደምር ልማት መሆን አለበት ማለት ነው። እንዲ ትብብራችን መመካከራችን ከቀጠለ የተሻለ ነገር በሚቀጥሉት ጊዜያት የተሻለ ልማት የተሻለች ሲዳማን የተሻለ አዋሳን የተሻለ ኢትዮጵያን ለመፍጠር እንጥላለን ማለት ነው። የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳም የክልሉ መንግስት በልማት በሰላምና ጸጥታ ብሎም በመልካም አስተዳደር ጉዳዮች ሰፋፊ ስራዎችን ሰርቷል። አሁንም ባለሀብቱና ህብረተሰቡን ባሳተፈ መልኩ ቀሪ ስራዎች ተጠናክረው ይቀጥላሉም ብለዋል። በባሳ ከተማም ሆነ በሁሉም የሲዳማ ክልል አካባቢዎች ሁሉም ኢትዮጵያዊ የሆነ ዜጋ እና እንዲሁም የውጭ ዜጎች በሰላም ሰርተው መኖር የሚችሉበት ማደግ የሚችሉበት ሀብት መፍጠር የሚችሉበት እድል ተፈጥሯል። እኛ ግን የያዝነውን ነገራችንን ይዘን ክልላችን ለማልማት የህዝባችንን ኑሮ ለመቀየር የምናደርገውን ርብርብ አጠናክረን መቀጠል መቻል ይኖርብናል። በምንም ሁኔታ ይሄ እንዲደናቀፍ የክልሉ መንግስት አይፈቅድም። የትኛውንም እንቅፋት አሸንፈን ድል ነስተን ደግሞ የህዝባችንን ተጠቃሚነት እናረጋግጣለን።